ሰላም ሰላም፣ እንዴት ናችሁ? አሁን ደግሞ ብዜትን ወይም ማባዛትን በሉሲ ኳንተም ኢትዮጵያ ካርዶች እንዴት ነው መጫወት መለማመድ የምችለው የሚለውን አሳያችኋለሁ ማለት ነው። እንደምታዩት ካርዶቹ አስራ ሁለት ናቸው። ስድስት ባንድ በኩል ስድስት ባንድ በኩል አሉ። በመጀመሪያ ደረጃ ሁሉም ቁጥሮች አራት ቁጥር ላይ መቀመጣቸው እንደ ሌሎች ጨዋታዎች ማለት ነው። ቼክ ማድረግ አለብን፣ መስተካከል አለበት። ዚ ጋ አምስት አምስት ነው ለምሳሌ ያለው ይህም ይስተካከላል ማለት ነው። መጀመሪያ አራት አራት መሆን አለበት ሁሉም፣ ይህ ግዴታ ነው ማለት ነው። ስለዚህ መጀመሪያ አራት አራት ሆኗል። ይኸው ተስተካክሏል እንደምታዩት። ስለዚህ በተቀናቃኝ ያለውን ሀ በእኔ በኩል እኔ ደግሞ ለብን ሆነና ጨዋታውን ብንጀምረው እንዴት እንደሆነ እናየዋለን ማለት ነው። ስለዚህ ሁሌ ማሰብ ያለባችሁ በብዜት ጊዜ ራስን ከተቀናቃኝ በማባዛት አራት ድጅት ቁጥር ውስጥ መፍጠር መቻል ነው። ሌላ ምንም የተለየ ነገር የለውም። ስለዚህ እኔ ለምሳሌ ሀነኝ 3353350 የሚል ቁጥር መፍጠር ነው የምፈልገው በዚህ ጨዋታ ውስጥ። በዚህ ጨዋታ በየትኛውም ታይም ከሁለት ዙር ከተጫወትኩ በኋላ ሁለት ሁለት ዙር ሁለታችን ከተጫወት ነው በኋላ ይህን ቁጥር ከተፈጠረ በማባዛት ጊዜ ነው ያሸንፋሉ ማለት ነው። እና አሸነፍኩ ብዬ ቁጥር ገልብጭ አሳያለሁ ማለት። ከዛን ጊዜ ግን የእኔ ተቀናቃኝ እኔን ቁጥርም እንደሆነ አያውቅም። ሃያ አንድ አርበ ጤን እሱ ለመጻፍ የፈለገው ለምሳሌ ይህን ጽፎ ገልብጦ ያስቀምጣል ማለት ነው። ለእኔ ያሳየኝም ጨዋታውን ሲጨርስ ነው። ይሄው አሸንፍ ያለ ይለኛል። እንዴት አሸነፍክ? እየት አል ቁጥሩ ስለው ይሄ ቁጥር ይሄ ሲባዛ በዚህ እንደዚህ ነው ብሎ ያሳየኛል ማለት ነው። ያሳምነኛል። ጨዋታው ያልቃል። ስለዚህ አሁን ለምሳሌ ጣይ ወጣለ ሰው እንዲጀምር እሱ ቢሆን ወይም ተጫዋች ለቢሆን የራሱ ሁለተኛ ቤት ቢነሳ ምናልባት እዚህ ጋር ሁለተኛ ቤት ቢነሳ፣ ዜሮ አደረገ። አራት ነጥብ ነበረው። ለቀጣዮቹ አንዳንድ ነጥብ እየሰጠ ነው። ለአራቱ ካርዶች አንዳንድ ጨመረላቸው ማለት ነው። ስለዚህ እዚህ ጋር ይጨርሳል። ስለዚህ አሁን ደግሞ እኔ ነኝ የምቀጥለው። እኔ ብቀጥል እኔ የራሴ ስንተኛ ቤት አንደኛ ቤት ለምን አልነሳም? የራሴ አንደኛ ቤት ላይ አራት አለኝ። ዜሮ አድርገዋለሁ አራትን። ስለዚህ ለቀጣዮቹ አራት ካርዶች አንዳንድ ነጥብ ጨምርላቸዋለሁ ማለት ነው። እንደምታዩት አንዳንድ ነጥብ ጨመርኩላቸው። እዚህ ጋር ጨርሳለሁ። አሁን እሱ ነው የሚቀጥለው። እሱ ለምሳሌ አራተኛ ቤቱ ሊነሳ ይችላል ማለት ነው። አራተኛ ቤቱ አምስት ነጥብ አለው አምስት ነጥብ አለው። ይሁት ለተከታታዩ አምስት ካርዶች አምስቱን አንዳንድ እያደረገ ይሰጣቸዋል ማለት ነው። በዚህ መልኩ ነው ጨዋታው የሚቀጥለው። በነገራችን ላይ በጣም አዝናኝ ነው። ከሂሳብ ከቁጥር ጋር ያላችሁን አታችመት በጣም ነው የሚጨምረው። በዛው በነገራችን ላይ ሜካኒክሱን በደንብ እያያችሁት፣ እንደገና እነዚህን ቁጥሮቹን የፈጠርናቸውን ቁጥሮች አንዳንዴ ማትሪክስም እንደሆኑ አስቡ። እንደ ዝም ብለን አይደለም እነዚህ ድጅት ቁጥሮቹ ኦልሬዲ ማትሪክስም ስለሆኑ፣ በዛም ብዙ ነገሮችን ነው ጨዋታውን ብዜትን ስታዩ ብዜትን ብቻ ሳይሆን ኮንሲደር አድርጉ፣ ለምን እንደዚህ እንዴት እንደሚሽከረከሩ ቁቶች እንዴት ሊወሩ እንደሚያደርጉ ያንን። እሱ ለምሳሌ እኔ ከተጫውኩ በኋላ ስድስተኛ ካርዱ ተነሳ፣ ዜሮ አደረገ፣ ልክ በዚህ መልኩ ቀጠለ ማለት ነው። ለስድስቱ አንዳንድ ሰጠ እስከ መጨረሻው። ኦኬ እዚህ ጋር ይጨርሳል። ባይቶች እዚህ ጋር ይጨርሳል። ስለዚህ እኔ ደግሞ ስንተኛ ካርዴ ሊሂድ አምስተኛ፣ አምስተኛ ካርዴ ተነስቻለሁ። አምስተኛ ቤቴ ማለት ነው። ስለዚህ አምስተኛ ቤቴ ከተነሳው ነው እየተጫወትኩ ነው። አንዳንድ እየጨመርኩ እየሄድኩ ነው ለሌሎቹ እስከምጨርስ ድረስ ነጥቤም ማለት ነው እዚህ ጋር ጨርሳለው። እሺ። እዚህ ጋር ጨርሳለሁ ማለት ነው ስለዚህ አሁን ላይ ምንድን ነው ማን ነው እኔ ነኝ እሱን ያሸንፉ የሚለውን እስኪ ልየው አሲቲዝ ማለት ሳንቀጥለው ለምሳሌ ማን አሸንፎ በዚህ ጨዋታ እስካሁን ባለው ብቻ የሚለውን የው ለምሳሌ እሱን ልይለት እስኪ ሀያ አንድ አርባ ዘጠኝ ሀያ አንድ አርባ ዘጠኝ የሚል ቁጥር ነው መጽሐፍ የፈለገው እሺ ሰባ ሲባዛ በስድስት አርባ ሁለት ነው የለም አርባ ሁለት የሚል ቁጥር እሺ ሰባ በሰባት አለ አንድ በአንድ አለ ሰባት በሰባት አለሁን ድካ ድኪ እሺ ሁለት በአንድ አለ። እሺ ለምሳ ሁለት ሲባዛ በአንድ ልክ ነኝ። ሁለት ሁለት አንድ ዲጂት እዩ ሁለት ልክ ነው። አንድ ዲጂት ጽፈዋል። ስኪን ይለት ከዛ ሰባት ሲባዛ በሰባት አርባ ዘጠኝ ነው። ይችላል ሁለት ዲጂት በአንዴ መስራት ይችላል በማባዛ ጊዜ፣ በመደመር ቢሆን ግን አይቻልም። ሁለት ዲጂት አንዴ መፍጠር በማባዛ ግን ሁለት ዲጂት መፍጠር ስለሚቻል አርባ ዘጠኝ ሁለቱም ዲጂት አንድ ላይ ይችላል ማለት ነው ስለዚህ አርባ ዘጠኝ አንድ እንግዲህ ቀጣይ አንድ ቁጥር ብቻ ነው የቀረው አንድ ካገኝ ጨዋታውን ሊያሸንፍ ይችላል ማለት ነው ተባዝቶ አንድ እዚህ ጋር አንድ ሲባዛ ባንድ አንድ አንድ አንድ ሲባዛ ባንድ እኩል ይሆናል አንድ ስለዚህ ሀያ አንድ አርባ ዘጠኝ የሚለውን ቁጥር እሱ መጻፍ ችሏል ስለዚህ በዚህ ጨዋታ እሱ ያሸንፈኛል ማለት ነው በነገራችን ጨዋታ በጣም ደስ የሚል ጨዋታ ነው ያዝናናችኋል በእውነት ነው የምላችሁ። እንድትለማመዱበት እንደዝናዱበት በጣም እጋብዛለሁ። አቦ በቃ ይመቻችሁ ነው የሚባለው እንጂ ሌላ ምን ይባላል? ስለዚህ አጠቃላይ ጨዋታው ይህን ይመስላል ማለት ነው።